መስቀልን በምንመለከት ሰዓት የሚታየን እንጨት አይደለም። ቅድም እንዳልኩት ነው፣ ሰው ባንዲራ ሲመለከት ጨርቅ የሚታየው ከሆነ ችግር ነው። የሚታየው አገር ነው። እኛ መስቀልን በምናስብ ሰዓት የከበረ ነገር ነው የምንመለከተው፣ ከፍ ከፍ ያለ ነገር ነው የምንመለከተው እንጂ እንጨት አይደለም የምንመለከተው እና አንተ የደሙ ነጠብጣብ ሳያርፍብህ ከከበርክ የደሙ ነጠብጣብ ያረፈበትማ የክርስቶስ መስቀል እንደምን አይከብር? ከዚህ በላይ ክቡር የት ሊመጣ ይችላል? እዛ ላይ እኮ የተቆረሰው የክርስቶስ ደም ነው አይደለ? እዛ ላይ እኮ የተፈተተው ከዛ ላይ የፈሰሰው የክርስቶስ ደም ነው። ከዚህ በላይ ክቡርነት የት ሊመጣ ይችላል? የክርስቶስ ስራ በመስቀል ላይ እንዴት ነው እና የመጨረሻ ፍቅሩን የሰው ልጅ እንዲህ ተደርጎለት እንኳን እግዚአብሔርን ቢክድ የመጨረሻ ፍቅሩን እግዚአብሔር በምን ገለጸለት ቢባል በሞት እስከ ሞት ድረስ መጥቶ በሞት ፍቅሩን ገለጸለት። የእናቱን ፎቶ ላይ ላይ ሊሰቅል ይችላል እና ቀና ብሎ ፎቶውን በተመለከተ ጊዜ በዚህ ጊዜ ማንን ነው የሚያስበው ቢባል ፎቶውን አይቶ ያለቅሳል። እና ሰውዬው ያሰበው ማንን ነው ቢባል፣ አሁን ቤተ መንግሥት ላይ እየተወለበለበ ያለን ባንዲራ ጨርቅ ነው ብሎ ሂዶ ቢያወርድ ምን ሊከተለው እንደሚችል ይታወቃል።